እኒህን ታላቅ አባት ባለፉት ሶስት ከሁለት ቀን ያው ሸኝተናል። በሚገባቸው ክብር መልኩ ሸኝተናቸዋል። በዚህ ሽኝት ፕሮግራም ላይ ከፍተኛ ትብብር ላሳዩ በጣም በአማራ ክብራቸውን በመጠነ ሁኔታ ሽኝቱ እንዲከናወን ላደረጉ በተለይ ለህዝባችን ቀጥሎ ደግሞ ለተለያዩ የመንግስት አካላት ያለነሱ ጮማ ተሳትፎ ነው የነበረው። ክባቸውን የሚመጥን አካሄድ እንዲሄድ ነው የተደረገው። ለእነሱ ለኮሚቴው ይሄንን ሽኝት ለአዘጋጀው ኮሚቴ፣ እንዲሁም ሀዘናችንን ለተጋሩ በመግለጫ በአካል በመገኘት የፕራይም ሚኒስትር የጠቅላይ ሚኒስትር ኦፊስ መግለጫ አውጥቷል። ፕሬዚደንታችን በአካል ተገኝተዋል። ሚኒስትር የሰላም ሚኒስትርና ሌሎች የመንግስት አካላት ተገኝተዋል። የተለያዩ የአዲስ አበባ መስተዳደር፣ የክልል መስተዳደሮች፣ የከንቲባ ጽህፈት ቤቶች፣ የተለያዩ ተቋማት እንደዚሁ ሀዘናችንን ተጋብተዋል። የሃይማኖቶች ጉባኤ እና የተለያዩ የሃይማኖት አካላትም እንደዚሁ ሀዘናችንን ተጋብተዋል። እና ሁሉንም ሙስሊም ክርስቲያን ሳይባል ህዝቡን በአጠቃላይ የተጋሩንን በአጠቃላይ ከልብ እናመሰግናለን። በቤተሰብ ስም ከቤተሰባቸው ስም ከልብ አመሰግናለሁ። በመቀጠል ዋናው ነገር የእሳቸው ሌጋሲ የእሳቸው ቱራፍ የእሳቸው ቅርስ እና ውርስ እንዴት ይቀጥላል የሚለው ነገር ነው። ያን በተመለከተ እሳቸው ከማለፋቸው ከሶስት ወር በፊት አንድ ኮሚቴ ተቋቁሞ እንቅስቃሴ ጀምሮ ነበረን የኮሚቴው ያው እንቅስቃሴውን በተለይ መሰረታዊ ተግባራትን አሳክሎ ወደ ጥርብ አካባቢ ለእሳቸው የሚመጥን ሀገራዊ የምስጋና ቀን ለማቅረብ ለማዘጋጀት ያው ከተለያዩ መንግስት አካላትም ከሌሎች አካላትም ጋር በመተባበር አቅደን ነበረ። ያው አላ ስብን ያለው ሆኗል። ዞሮ ዞሮ መሰረት ታስበዋላ ለእሳቸው አይተዋቸው ወደዋቸው ይሁን ብለው የተደስፉባቸው ፕሮጀክቶች አሉ። አንደኛ እዛ ጋርመንት መንት ካለው ትልቅ መሬታቸው ላይ ትልቅ ፋውንዴሽን የመስራት እቅድ አለ። ያው እንቅስቃሴ ተጀምሯል። ፋውንዴሽኑ መስጊድ አለው፣ የዒልም ማዕከል አለው። የዒልም ማዕከሉ እራሱን እንዲችል የሚያስችል የሚከራዩ ህንፃዎች፣ ምኖች ነገሮች አሉ ሌላ ከጎጆ ያው ቤታቸውና አሁን ያለው ሀሪማቸው አለ። ዲዛይኑ ተሰርቶ አገ ሁለት ሚሊዮን በር አካባቢ በሚመጭ የሚፈጆች ተሰርቶ እሳቸው አይተውት ወደውት ደስ ብሏቸዋል የመሰረት ድንጋይ ያኖራሉ የሚ ተስፋ ነበር። ያ ተስፋ በአላህ መሽ አልሆነም እና ፕሮጀክቱ አሁን ባለው ዋጋ እስከ አምስት መቶ ሚሊዮን አካባቢ በር ይፈጃል። ግን ከዶላር ወዲያና ወዲህ ማለት አኳያ ወጪው ከዚህ ከፍ ሊል ይችላል። አክቹዋሊ ትንሽ ገንዘብ ነው ከሳቸው ልዕልና ከሳቸው ስብዕና አኳያና ይሄ ፕሮጀክት ይቀጥላል። ለዚህ ፕሮጀክት የመንግስት አካላትን፣ ባለሀብቶችን፣ ህዝቡን በአጠቃላይ ትብብርን እንጠይቃለን። ለሳቸውን ቢሆን ክብራቸውን የሚመጥን ፋውንዴሽን እንዲኖር። ሁለተኛው ፕሮጀክት እሳቸው የቁርአን ተፍሲራቸው አለ ሙሉ ድሮ ነው የተቀረጸው እና አንዳንድ የቴክኒክ ችግሮች ነበሩበት። ያን የቁርአን ተፍሲር በቪዲዮ እንደገና በዘመናዊ መንገድ ኤዲት ተደርጎ ወደ ዘመኑ ቴክኖሎጂ ተቀይሮ ለህዝብ እንዲደርስ በጣም ትልቅ ሀብት ስለሆነ የማድረግ እቅዱ ተጀምሮ ኦልሞስት ስራው ተጠናቅቆ መጨረሻ የዛሬ አስር ቀን አካባቢ እሳቸው መልስ ባይሰጡም ስራውን አይተውት ተደስተውበታል። አልቀዋል። ስራው ኦልሞስት የመጨረሻ እንትን ላይ ነው። አላማው የነበረው አሁንም ይህንን እንትን ማስመረቅ ነበረ፣ በጥር ላይ ያው አልሆነ። ሌላ እሱ ስራ ይቀጥላል ስትላ በጣም ትልቅ ሀብት ነው። ሁለተኛ እሱ ስራ እራሱ ወደ መጽሐፍ መቀየር አለበት በእኛ ግምት እስከ ሶስት ሺህ ገጽ ይደርሳል ብለን እናምናለን። ያንን አካደሚክ በሆነ መልኩ ሪፈረንሶች ያሉት ርዕሶች ያሉት እና ህዝቡ ሊጠቀምበት እና የእሳቸውን ቱራት ደግነት በቁርአን ውስጥ ሊያይበት በሚችል መልኩ እንቅስቃሴ አለ። እሱም የመጀመሪያውን ቮሊየም ጥር ላይ ያዩታል ተብሎ ተጠብቆ ነበር፣ ያው አልሆነም እና በአማርኛ ይዘጋጃል። ጊዜው ካደረሰ በአረበኛም የማዘጋጀት ሀሳብ አለ። ሁለተኛው ይሄ ነው። ሶስተኛ፣ የእሳቸው ታሪክ እየተጻፈ ነው። ታሪካቸው በፒኤችዲ ደረሳ ደረጃ የሞከሩ ሰዎች አሉ። ሌሎችም የተቆራረጡ መረጃዎች አሉ። ግን ከዛ በኋላ ያከናወኗቸው በጣም ትልልቅ ሀገራዊ ስራዎች አሉ። እሳቸው እና እሳቸውን የሚመጥን ታሪክ በአማርኛ እና በአረበኛ የማዘጋጀት እቅድ ተይዞ የአማርኛው ፕሮጀክት አልቋል። ኦልሞስት ከሳቸው ጋር ከ17 ሰዓት ያላነሰው ውይይት ተደርጎ የመጨረሻዎቹ ቃለ መጠይቆች ሊደረጉ ሲሉ ያው በጤና ምክንያት ደክመዋል። ግን እሳቸውን የሚያውቁ በየአካባቢ ያሉ በሀገሪቱ የትኛውም ጫፍ ያሉ ሰዎች ተገናኝተው ተገኝተው ኢንተርቪው ተደርጎ አጠቃላይ ክንቡ ናቸውን የሚያሳይ የእሳቸውን ግዝፈት የሙስሊሙ ህብረተሰብን ግዝፈት የሚያሳይ የታሪክ ተጽፏል። አሁን ምስሉ ኦልሞስት አልቋል። በጣም በጥሩ ፀሐፊዎች በጥሩ እጆች በጥሩ አጽኛዎች ነው እየተዘጋጀ ያለው። እሱም ያው ስላለቀ በአራት ወር ነበረ በአራት ወር ነበረ ፕሮጀክቱ የተያዘው አሁንም እና ጥር ላይ እሱንም እንዲያስመርቁ ነበረ አላማው መጽሐፉ ተጽፎ ተዘጋጅቶ እንደው አይተውት ደስ ብሏቸው እንዲሄዱ ነበረ ያው፣ አልሆንም ሁለት ወር አላ ቀድሞናል ማለት ነው ዞሮ ዞሮ እነዚህ ፕሮጀክቶች አሉ። ሌላም የምንጠብቀው ፕሮጀክት አለ። የሀገር ምልክት ስለሆኑ ሀገራዊ ምልክትነት ያለው ነገር ይጠበቃል። ከተለያዩ አካላት መንግስትን ጨምሮ፣ ህዝቡን ጨምሮ እሳቸው መታወሻ የሚሆኑበት ለደግነታቸው፣ ለሰብአዊነታቸው ቀጣዩ ትውልድ እሳቸውን አርአያ አድርጎ እንዲከተል ሰው እንዲሆን ሰውነትን እንዲያስቀድም የሚያስችሉ ምልክቶች ያስፈልጋሉ። ያ እንግዲህ የመንግስትና የተለያዩ የአካላትን ትብብርና ፈቃደኝነት ይፈልጋል። እርግጠኛ ነኝ የሀገር ምልክት ከመሆናቸው አንፃር እንደዛ አይነት ነገሮች እውን ይሆናል ሚል ተስፋ አለኝ። ዞሮ ዞሮ ኮሚቴው፣ በዚህ ዘርፍ የተደራጀው ኮሚቴ እነዚህም ፕሮጀክቶች እንቅስቃሴ ላይ ነው። የፋውንዴሽኑ ዲዛይን አልቆ ወደ ፈንድ አሰባስቦ ወደ መስራት ሂደት ላይ ነው አሁን በቅርብ የሚሆነው የመጽሐፎቹን የቪዲዮ ጉዳይ ኦልሞስት ያለቁ ስራዎች ናቸው። እንሻአላህ እነዚህን ነገሮች መሰረት አድርጎ አሁንም ለሳቸው በህይወት እያሉ የታሰበው የምስጋና ቀን ያው ካለፉም በኋላ ቢሆን ከፍተኛ ከፍተኛ ምስጋና ስለሚያስፈልጋቸው፣ ሀገር ሊታመሰግናቸው ስለሚገባ፣ ህዝብ ሊያመሰግናቸው ስለሚገባ የሙስሊሙን ህብረተሰብ የኢትዮጵያን በአጠቃላይ የክርስቲያኑ ህብረተሰብ ክብር ከፍ የሚያደርጉ ስቅና ስለሆኑ በዚያ ረገድ የታሰበው ነገር የእሳቸውን ባይኖሩ፣ ቤተሰቦቻቸው ወኪሎቻቸው፣ ወልዮቻቸው ስላሉ እነሱ ጋር በመተባበር እናሳከዋለን። እንግዲህ ሁሉንም ህብረተሰብ በሀገር ውስጥ ያላችሁ፣ በውጭ ያላችሁ ዜጎች ሁሉ ደግነት፣ የደግነት የሚስባችሁ ሰውነት የሚስባችሁ ዜጎች በአጠቃላይ ኢትዮጵያውያን መንግስት፣ የመንግስት አካላት፣ የተለያዩ ተቋማት ተቋማት ለዚህ ለእነዚህ ፕሮጀክቶች ስኬት የበኩላችሁን አስተዋጽኦ እንድታደርጉ በኮሚቴው ስም በቤተሰብ ስም በወዳጆቻቸው ስም ሁሉ እጠይቃለሁ። ስለ አዳመጣችሁም ያመሰግናለሁ። ሰላሙ አሌይኩም ወረመቱላ